ኢትዮጵያውያንን ያስደነገጠው የአሜሪካ ኤምባሲ መልእክትና አውሮፓን አምሶ አፍሪካውያንን ያስደነገጠው የትራምፕ ውሳኔ። ፕሬዚዳንት ትራምፕ አሜሪካን በስደተኞች ጉዳይ ላይ ሊኖራት ይገባል ብለው ያወጣቸው ሕጎች መከበራቸውን ለማረጋገጥ በርካታ ስራዎችን እየሰሩ መሆኑ ታውቋል። በዚህም የአሜሪካ ኤምባሲ በኢትዮጵያ የስደተኞች ጉዳይ ላይ እያወጣቸው ያሉ ሕጎች በርካታ ኢትዮጵያውያንን ያስደነገጠ ሆኗል። በዚህ በኩል ደግሞ ሌላ ሀያሏ አሜሪካ ዓለምን በአንድ እግሩ ያቆመ መላው የአውሮፓና የአፍሪካ ሀገራትን እየነቀነቀና ያነጋገረ ትዕዛዝ ሰጥቷል። ለመሆኑ ኢትዮጵያውያን ስደተኞች ላይ የወጣው ሕግ ምንድን ነው?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 የአሜሪካ ኤምባሲ ሁሉም ኢትዮጵያዊ ስደተኛ በሕገወጥ መንገድ ወደ አሜሪካ ለመግባት ቢሞክር የአሜሪካ ቪዛ ለማግኘት የውሸት አሊያም የማጭበርበሪያ ሰነዶችን የተጠቀሙ አሊያም ደግሞ በጉብኝትም ሆነ በሕክምና ወደ አሜሪካ ወጥተው የቪዛ ቀን ገደባቸው ከማብቃቱ በፊት የአሜሪካ ምድር ለቀው የማይወጡ ከሆነ እጅግ ከፍተኛ ቅጣት ይጠብቃቸዋል ሲል ሁሉንም ኢትዮጵያዊ ያስደነገጠ ትዕዛዝ አስተላልፏል። ከሚጠብቃቸው ቅጣት መካከልም ለረጅም ዓመት በእስር ቤት መማቀቅ፣ ከአሜሪካ ምድር ለአንዴና ለመጨረሻ ጊዜ እንዳይገቡ ተደርገው እንደሚባረሩ ጭምር ህግ አውጥተዋል። ይህ ደግሞ በሚሊዮን የሚቆጠር ኢትዮጵያውያን ስደተኞች ያስደነገጠና ያስፈራ ጉዳይ ሆኗል። እንደ አሜሪካ ኤምባሲ ገለጻ ከሆነ ኢትዮጵያ የምትኖሩ እና በአሜሪካ በህገወጥ መንገድ የሚኖሩበት ሰዎች ያላችሁ ሁሉ ወደ ሀገራቸው እንዲመለሱ አሁኑኑ ጥሪ ያደርጉላቸው ሲል ገልጸዋል። ይህ ጉዳይ ደግሞ በተለየ ሁኔታ ህገወጥ አዘዋወዶችን የሚመለከት እንደሆነና ከፍተኛ ወንጀል በመሆኑ ቅጣት እንደሚጠብቃቸው ጭምር ተናግሯል። ትራምፕ በ ምርጫ ቅስቀሳቸው ወንጀለኞች ያላቸውን ያልተመዘገቡ ስደተኞችን በጅምላ ወደ መጡባቸው ሀገራት እንደሚመልሱ ቃል ሲገቡ እንደነበረ አይዘነጋም። ትራምፕ ስልጣን ከያዙ በኋላ ከስደተኞች ጋር በተያያዘ 21 ፕሬዚዳንታዊ ትእዛዞችን አሳልፈዋል። በስደተኞች ጉዳይ ላይ ቶም ሃማንን የሾሙትም ትራምፕ ናቸው። በርካታ ኢትዮጵያውያን ስደተኞች በሚገኙበት አሜሪካ ስደተኞች ላይ የተከፈተው ዘመቻ ብዙዎችን ያሰጋ ነው። ዶናልድ ትራምፕ ወደ ዋይት ሀውስ በመመለሳቸው በአሜሪካ ያለ ፍቃድ የሚኖሩ በሚሊዮን ን የሚቆጠሩ ስደተኞችን ለማስወጣት የገቡት ቃል ሊፈጽሙ ይችላሉ ሲልም ብዙዎች ስጋት ላይ መውደቃቸውን የምናስታውሰው ነው። የትራምፕ ዳግም ወደ ስልጣን መመለስን ተከትሎ በአሜሪካ ውስጥ ያሉ ያልተመዘገቡ በሚሊዮን የሚቆጠሩ ስደተኞች በአሁኑ ጊዜ ጭንቀት ውስጥ ገብቷል። ትራምፕ በምርጫ ቅስቀሳቸው ወቅት ስደተኞችን በወንጀለኝነትና በህብረተሰቡ ውስጥ ፍርሃት በሚፈጥር ሁኔታ በመፈረጅ የሚያደርጓቸው ንግግሮች ለዘመናት የዘለቀውን የአሜሪካን ጥገኝነት ጥያቄዎች ተቀባይነት ዜና የሚቀይር ነው ይህ ቀጣይ አራት የትራምፕ ስልጣን ዘመን የሚቀጥለው ስደተኞችን የማሳደድ እርምጃ ተጠናክሮ የሚቀጥል ይመስላል። ትራምፕ ኢትዮጵያን ጨምሮ በመቶ አገራት ላይ ቀረጣሉ። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ መቶ ገደማ አገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጣሉ። ትራምፕ ትናንት ረቡዕ መጋቢት 24/2017 ዓ ም ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው። ትራምፕ በአገራቱ ላይ የጣሉት የመነሻ ቀረጥ ምጣኔ አስር በመቶ ነው። ይህ የቀረጥ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የዕቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ አገሪቱ ምርቶች የሚልኩ 60 አገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካትቷል። በዚህ ምድብ ውስጥ የተካተቱ የአውሮፓ ህብረት፣ ቻይና ለተከተሉት ፍትሐዊ ያልሆነ የንግድ ፖሊ ሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸው ትራምፕ ተናግሯል። እንደ ዋይት ሀውስ ገለጻ 10 በመቶ የቀረጥ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ ም ጀምሮ ነው። ከፍተኛ ቀረጥ የተጣለባቸው አንዳንድ አገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ አንድ ጀምሮ መሆኑም ተገልጿል። ኢትዮጵያ ከ2014 ዓ ም ጀምሮ የተወሰኑ አገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአግዋ እድል ተጠቃሚነት ውጪ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው አገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10 በመቶ ሲሆን በዚህ መሰረት አዲስ አበባ ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ጣሪፍ ይጠብቃቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ቀረጥ አገራት ላይ ያስቀመጡት የቀረጥ መነሻ ምጣኔ ቤዝላይን ታሪፍ ነው። ኢትዮጵያ በአውሮፓውያኑ 2024 465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳ የአገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ባለፈው የአውሮፓውያኑ አመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ244 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአጎዋ እድል ተጠቃሚነት ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የውጭ ንግድ ላይ ታይቶ እንደነበረ በገንዘብ ሚኒስቴር ድረገጽ ላይ የወጣው አንድ ጥናት ያሳያል። ኢትዮጵያ ከአጓ ከምታገዷ ሶስት ዓመታት አስቀድሞ በ2011 ዓ ም ይህንን እድል በመጠቀም 246 ሚሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካለች። ኢትዮጵያ አጓን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶችን ነው። የአጓ ገድ በኢትዮጵያ ንግድ ላይ ያስከተለውን ንዝረትና የተገኙ ትምህርቶችን በተመለከተው ጥናት እንደሚያመለክተው በ2014 ዓ ም ኢትዮጵያ ካመረተችው አጠቃላይ የጨርቃጨርቅ ምርቶች ሰዎች ውስጥ 62 በመቶ የተላከው ወደ አሜሪካ ነበር። በ2015 ዓ.ም የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአጓ መታገዷ ተከትሎ እድሉን ሲጠቀሙ የነበሩ 63 በመቶ ጨርቃ ጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብቷል። የትግራይ ጦርነትን ተከትሎ መንግስት በፈጸማቸው የሰብአዊ ጥሰቶች ምክንያት ኢትዮጵያ ከአጓ ዕድል ውጭ ከተደረገች በኋላ ለሶስት ተከታታይ ዓመታት ወደ እድሉ ተጠቃሚነት መመለስ አልቻለችም። ኢትዮጵያን ከሚያዋስኑ ስድስት ሀገራት ውስጥም አምስቱ የፕሬዚዳንት ዶናልድ ትራምፕ የታሪፍ ቡጥ ያርፎባቸዋል። በአሜሪካ ታሪፍ ያልተጣለባቸው ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገራት ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን የተጣለባቸው ቀረጥ ምጣኔ ከኢትዮጵያ ጋር ተመሳሳይ 10 በመቶ ነው። ግብጽም በተመሳሳይ 10 በመቶ ቀረጥ ተጥሎባታል። ከአፍሪካ ሀገራት ከፍተኛ የሆነው የ50 በመቶ ቀረጥ የተጣለው በሌሴቶ ላይ ነው። በመቀጠልም ማዳጋስካር 47 በመቶ ሞሪሽስ ሰባት አርባ በመቶ ቦትስዋና 37 በመቶ ቀረጥ ከተጣለባቸው የአፍሪካ አገራት መካከል ናቸው። አንጎላ በ32 በመቶ ሊቢያ በ31 በመቶ ደቡብ አፍሪካ 30 በመቶ ቀረጥ የተጣለባቸው ሲሆን ናይጄሪያ የ14 በመቶ ቀረጥ ተጥሎባታል። የነጩ ቤተ መንግስት ባለስልጣናት የለየላቸው አጥፊዎች ተብለው በተለዩ 60 ገደማ ሀገራት ላይም ከሚያዛ አንድ ጀምሮ የሚተገበር የአጸፋ ቀረጥ እንደሚጣልባቸው ገልጿል። እነዚህ አገራት ከአሜሪካ የሚመጡ ምርቶች ላይ ከፍተኛ ቀረጥ እየጣሉ አሜሪካ ላይ ከቀረጥ ውጭ የሆኑ የንግድ መሰናክሎችን ያስቀመጡ ወይም የአሜሪካ ኢኮኖሚያዊ ግብ ለማሳነስ እንደተንቀሳቀሱ መንግስት ያመነባቸው እንደሆኑ ተነግሯል። ይህ አይነቱ ቀረጥ ከተጣለባቸው የአሜሪካ የንግድ አጋሮች መካከል የሚከተሉት ይገኙበታል። ካናዳና ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የዋይት ሀውስ ባለስልጣናት የሁለቱ ሀገራት ጉዳይ ከዚህ ቀደም በተላለፈው ፕሬዝዳንታዊ ትዕዛዞች የተቀመጡ ማዕቀፎችን በመጠቀም እንደሚታይ ገልጿል። ሁለቱ ሀገራት ፌንታሊንና የድንበር ጉዳዮችን በተመለከተ ከዚህ ቀደም የ25 በመቶ ታሪፍ እንደተጣለባቸው ይታወሳል። ይሰጣል። ከዚህ በተጨማሪ ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ ሀያ አምስት በመቶ ቀረጥ እንደሚጣል አስታውቋል። ተንታኞቹ ይህ እርምጃ የንግድ ጦርነቱን በማባባስ በአሜሪካውያን ላይ ከፍተኛ የዋጋ ጭማሪ እንደሚያስከትልና ይህም የአገሪቱን እድገት መጠን እንደሚያዘገይ እየተናገሩ ነው በዓለም ዙሪያ አንዳንድ አገራት የኢኮኖሚ ውድቅ እንዲያጋጥመው ሊያደርግ እንደሚችል ስጋታቸውን ገልጿል። ትራምፕ ግን አገራት ከፍተኛ ቀረጥ በመጣልና ሌሎች የንግድ እንቅፋቶችን በመጠቀም በአሜሪካ ላይ ጥቅም የበላይነት እየወሰዱ መሆኑን ይህ እርምጃ አስፈላጊ መሆኑን ቀረጡን ይፋ ሲያደርጉ ተናግሯል። ትራምፕ ይህንን ብሔራዊ የአደጋ ጊዜ አዋጅ ይፋ ሲያደርጉ ከአምስት አስርት ዓመታት ለሚልቅ ጊዜ አሜሪካ በቅርብና ሩቅ ወዳጅና ጠላት ሀገራት ስትዘረፍ፣ ስትሰረቅ፣ ስትደፈርና ስትመዘበር ነበር ብሏል። እርምጃው የኢኮኖሚያዊ ነጻነታችን አዋጅ ነው ሲሉም ተደምጧል። ታሪፍ ወይም ቀረጥ ከሌሎች ሀገራት በሚገቡ ምርቶች ላይ የሚጣል ግብር ነው። ብዙን ጊዜ ቀረጥ የሚሰላው የምርቱ ዋጋ ላይ የተጣለውን የግብር መጠን በመቶኛ በማስላት ነው። ለምሳሌ ያ አስር ብር ዋጋ ባለው ምርት ላይ 25 በመቶ ቀረጥ ከተጣለ የሸቀጡ ዋጋ 2 ብር 50 ሳንቲም ጭማሪ ያደርጋል ማለት ነው። ይህንን ቀረጥ ለመንግስት የሚከፍሉት የውጭ ሀገራት ምርትን አገር ውስጥ የሚያስገቡ ኩባንያዎች ናቸው። ኩባንያዎቹ ለመንግስት የከፈሉትን ቀረጥ ለማካካስ ሲሉ ምርቱ ለደንበኞች በሚሸጡበት ጊዜ መደበኛው ዋጋ ላይ የተወሰነ ወይም ሙሉ ጭማሪ ሊያደርጉ ይችላሉ። ትራምፕ ይፋ ያደረጉት አለም አቀፍ አጸፋዊ ቀረጥ በአሜሪካ ምርቶች ላይ ቀረጥ የጣሉ ሀገራትን ኢላማ ያደረገ ነው። ይሁንና ትራምፕ የጣሉት ቀረጥ አገራቱ የአሜሪካ ምርቶች ላይ ከጣሉት ያነሰ እንደሆነ ይከራከራሉ። ቀረጥ የፕሬዚዳንት ትራምፕ ኢኮኖሚያዊ ራይ ማጠንጠኛ ነው። ፕሬዚዳንቱ ታሪፍ የሚወዱት ቃል እንደሆነ ተናግሯል። ትራምፕ በውጭ ምርቶች ላይ የሚጣለው ቀረጥ አሜሪካውያን ገዢዎች የአገር ውስጥ ምርቶችን እንዲገዙ እንደሚያበረታታ፣ የአገሪቱ ኢኮኖሚ እንደሚያሳድግ እንዲሁም የሚሰበሰበው የታክስ መጠን እንዲጨምር እንደሚያደርግ ይከራከራሉ። ለምሳሌ አሜሪካ በ24 ከአውሮፓ ህብረት ጋር በነበራት የ ንግድ ልውውጥ የ213 ቢሊዮን ዶላር ጉድለት አጋጥሟታል። ትራምፕ ይህንን ጉድለት ግፍ ሲሉ ጠርተውታል። ከዚህም በተጨማሪ ፕሬዚዳንቱ ከጅምሩ ኢላማ ውስጥ ባስገባቸው ቻይና፣ ሜክሲኮና ካናዳ ላይ ታሪፍን በመጠበቅ የሶስት ሀገራት ስደተኞችና እጾች ወደ አሜሪካ እንዳይደርስ የማስገደድ ፍላጎት አላቸው። ትራምፕ በዚህ የንግድ ፖሊሲ ምክንያት የአገሪቱ ኢኮኖሚ ውድቀት ሊያጋጥመው ይችላል የሚለውን ስጋት ውድቅ ከማድረግ ተቆጠቧል። የአሜሪካ የንግድ ሚኒስቴር ሀዋርድ ሉትኒክ ታሪፍ የኢኮኖሚ ውድቀትን ያስከትል ቢያስከትል እንኳን ተገቢ ነው ብለዋል። ከዚህ ቀደም ትራምፕ የጣሏቸው ቀረጦች ተፈጻሚነታቸው እንዲዘገይ፣ እንዲሻሻሉ ወይም እንዲሰረዙ ተደርጓል። ታዲያ ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር እንደምትቀበል አስታወቀች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 ፐርሰንት ብቻ በማድረግ ተወዳደርነታቸውን ያሳድጋል ብሏል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር ና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል። የ10 ፐርሰንት የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታታ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል ሲል ካፒታል አስነብቧል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙና የሚያዝናኑ እንዲሁም የሚያስተምሩ ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሳብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ በሌላ ቪዲዮ